ግን ካላየኋት ጸቡ ከእናንተ ጋር ይሆናል ማለት ነው። አንዳንድ ሰዎች ለኛ ህይወት መቃናት ድልድይ ይሆናል። ፋል ቅጽበታዊ ነገር ቢያነስ ቅጽበታዊ ነገር ይጥላል። ራስህን በደንብ ተመልከት። አንተ ከማንም እንደማታንሰው ከማንም አትበልጥ። ንቀትና ትቢት ዋጋ ያስከፍላል። ከዛ አንገት መድፋትና መንበርከት ይከተላል። ለትህትና ዝቅ ማለት ግን ነገ ትልቅ ደሞዝ አላት። ፍቅር ማለት ሰጥቶ መቀበል አይደለም። ከራስ ቅንሶ ሌላን መውደድ ያለ ምንም ምክንያት፣ ያለ ምንም መስፈርት፣ ገደብ የለሽ መውደድን ልክ እንደ ክርስቶስ ምላሽ ያለመጠበቅ መስሎ ሳይሆን ሆኖ መገኘት የሚገኝበት ደግሞም የሚኮንበት የነፍስ ትስስር ነው። ቪዲዮን አይቼ ነበረ። ግን ቪዲዮን እንኳን አይቼ ያሁሉ ነገር የሰውንም እንትን አስተያየትም ያሁሉ ነገር እያየው ከነጭራሹ አላመንኩኝም ነበር። ምክንያቱ ደግሞ ቤተ ክርስቲያን ነው በሚል ሰበብ ድጋሚ ወደዛ ነገር ትተሽ ወደ መጣሽው ነገር ተመልሰሽ ነው መሰለኝ እና ከነጭራሹ ማለት ያላመንኩት ነገር ነው የሆነብኝ። ሰላም ሰላም ሰላም፣ እንዴት ናችሁ ውድና የተከበራችሁ የኛ ቤተሰቦች? እኛ ደህና ነን፣ እናንተ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ብዝት ዝት ይበልልን። ዛሬ እንግዲህ ቤተሰብ ያው ለየት ባለ ነገር ነው የመጣ ነው። እንትን ቪዲዮ አይታችሁታል፣ የነጺ ቪዲዮን አይታችሁታል። እንግዲህ ነጺን ሸኝተናት ነበር እኔና አጹቤ ማለት ያው ወደ ቤተክርስቲያን መግባት ስለፈለገች ራሷን ማዳመጥ ስለፈለገች ከብዙ ነገሮች አንጻር ለመራቅ ስለፈለገች እኔም ም ያው ከወሰነች በኋላ ብትነግረንም በሀሳቡ ተስማምተን ሸኝተናት ነበር። እንግዲህ ከሸኝናት በኋላ ቤት ገብተን ያለውን ነገር ለቤተሰብም ተናግረን የት እንደሄደችም ተናግረን እና ዛሬ የመጣንበት ትልቁ ነገር ምንድነው አቤላ አላምንም አለን እና አቤላ እንግዲህ ያው ነግረንሃል፣ ብዙ ነገር ብለንሃል ግን ለምን ማመን እንዳልቻልክ ምንም ስላልገባኝ የሆነ ነገር ብትል ደስ ይለኛል። ሰላም እንዴት ናችሁ? ያው እንደምታውቁት ነው ነገሩ። አንደኛ ምንም የሚታመን ነገር የለውም ማለት ዝም ብዬ ከመሬት ተነስቼ እንደዚህ ነው ሲሉኝ ላምን አልችልም። መጀመሪያ የሚያደረገችውን ነገር ሳላቅ፣ እንደወንድም ብዙ ነገር ከተፈጠረ በኋላ ነው ከሰው የሰማሁት። አሁንም ደግሞ እሷ አንድ የነገረችኝ ነገር የለም። ከዚህ በፊት ጸባችን ወይም ደግሞ እኔስ እንደ መማ እስከ መማሳት ድረስ እንኳን የደረስኩበት ምክንያት ለምን አንድ ነገር ሳትነግሪኝ ታደርጊያለሽ? ቤተሰብ ማወቅ አለበት፣ ቅድሚያ ነው። ጭራሻውን ደግሞ ብላችሁ ብላችሁ ቤተ ክርስቲያን ሄዳለች ወይም ደሞ እኔ እንጃ እንዲል ብል አንድም የሚያሳምን ነገር የለውም። ቆይ እናንተ አብርሃም ጋር ሸኝታችሁ ሸኝታችኋት ቢሆን ልክ ነህ እኮ አቤላ ካለው ነገር አንጻር በእርግጥ ላታምን ትችላለህ ግን እኛም ከወሰነች በኋላ ነው የነገረችን ያለው ነገር ጨርሳ ሙሉ ነገር ወስና እንትን ካለች በኋላ ነው ለእኛም የነገረችን ለእናንተ ተነግሮ ታዲያ እንዴ ለእኔ አይነገርም ማለት አሁን ቆይ ከዚህ በፊት ይጣላንበት ምክንያት ይሄ አይደለም እንዴ ለኔ እንዴት አትነግረኝም በሚላሉ ይጣላሉ እኮ ልትሄድ ተዘጋጅታ አቋና አዘጋጅታ ምናምን ነገር ነው ለኛም የነገረችን እና በሰዓቱ እኛ አሁን ሌላ ሌላ ነገር ከማውራት ይልቅ ይህን አይነት ውሳኔ በመወሰኗ እኛ በሰዓቱ በጣም ደስተኛ ነበርን። ምክንያቱም ሌላ ቦታ አይደለም የሄደችው መንፈሷን ማደስ ስላለባት ከእንደዚህ አይነት ነገር መውጣት ስላለባት እራሷን የማደስ ነገር ስለተሰማት በቃ እንደዚህ፣ በዚህ ልክ ለውጥ ካሳየችን እኛ ቶሎ ብለን የወሰንነው መሄዷ በቃ ጥሩ ውሳኔ ነው ማለት መንገር እንችላለን ብለን አይደለም። መንገሩ እኮ አይደለም ችግሩ ልክ ከዚህ በፊት እንደሆነው እንዳይሆን እኮ ነው አሁን የኔም ፍራቻ እንደዛ ነው። እናንተ ማለት በምን እርግጠኛ መሆን እችላለሁ? ወይ ሻኝዋት አሻኝዋት በምን ማወቅ እችላለሁ? ማለት ምን ማረጋገጫ አለኝ? እስኪ ስጡኝ። ይሄ እንደዚህ እንደዚህ ይሄ ማረጋገጫ አለ ብሉኝ እስኪ። በርግጥ እኔ አንተን እንትን ማለት አልፈልግም። ከተፈጠረው ነገር አንፃር ምንም ብትለኝ ልከራከር አልፈልግም። ግን እመንን ያውኛም ከወሰነች በኋላ ስለነገረችን ነው እንጂ እኛም ብንነግር ደስ ይለን ነበር። መጀመሪያም ሳንሸኛት በፊት ብንነግር ደስ ይለን ነበር፣ ግን የተፈጠረው ነገር ያው እሷ ከወሰነች በኋላ ነው ያንን ነገር ያደረግነው። ሞር ደግሞ እንግዲህ በደንብ እንድታምን ያለውን ነገር እናሳያለን። አዎ አሁን ገና ወደ ጥሩነትም መጣ። ዝም ብሎ ማምነው ጉዳይ አይደለም ገባ። እንደዚህ በወሬ ብቻ ነግረኝ የመን ብትለ ከነጭራሹ ነው ማለት ስማማበት፣ ግን ቦታው ድረስ ሄጄ የት ቤተ ክርስቲያን ነው የገባችው? እንሄዳለን። እኮ የት ቤተ ክርስቲያን? እንሄዳለን። በቃ እኮ ሄደን ያለችበት ቦታ ድረስ ታሳዩኛላችሁ። ሲቀጥል ደግሞ አንቺ ማለት ነው፣ ሲቀጥል እንደ እህት አብረሻት ነው እንጂ ቤተ ክርስቲያን ልትገቢ የሚገባው፣ እንዴት ብቻዋን እንዴት ትልኳታላችሁ? እኔ እዚህ ስንት ማስተካከለው ነገር አለብኝ፣ እኔም እኮ የራሴ ሕይወት አለኝ። ከጉና ነበርኩኝ፣ ግን አሁን ላይ አልቻልኩም። በቃ ስላልቻልኩ ነው እንጂ አብሬያት ምን ሳንፈልግ ቀርቼ አይደለም፣ ግን ማስተካከለው ነገር ነበረብኝ፣ አልቻልኩም። በቃ እንድትሄድ ብቻ መሸኘት ነበር የነበረብኝ ሸኛ እኔ ሰውን ያለው ሰው እንደሌለው የምትሆነው ነገር እሷ ራሱ እያንዳንዱ ነገር አሁን ብቻዋን የምትጋፈጠው እስኪ ብቻ የሄደችበት ቦታ ድረስ ታሳዩኛላችሁ። እንደዛ ከሆነና በአይን ካየኋት አምናለሁ፣ ቤተክርስቲያን መግባቷንም ልደግፍ እችላለሁ። ግን ካላየኋት ጸቡ ከእናንተ ጋር ይኗል ማለት ነው። አቤላ ምንም አታስብ፣ ያለው ነገር በደንብ እናሳያለን። እጹ ቤን ባታምናትም እኔን ታምነኛለህ ብዬ አስባለሁ። ምክንያቱም እኔ ነጺ ምንም እንድትሆን ስለማልፈልግ የተሻለ ውሳኔዎች ስትወስን እንጂ ማይሆን ውሳኔዎች ስትወስን ከጎና ልሆን አልችልም፣ ላበረታታት ልደግፋት አልችልም። ገብተዋል አደለ? ጥሩ የሆኑ ውሳኔዎች ልትወስን ስትችል ነው እኔም ላግዛት ልደግፋት፣ አይዞሽ በርቺ ልላት የሚችለው እና በዚህ አትጠራጠርም፣ በነጺ ሀሳብ አትጠራጠር። አሪፍ ሀሳብ ነው ያሰበችው። በእርግጠኝነት በእኔ ተማመን፣ አሳይሃለሁ። ያው ማየት ማመን ማመን ነው ይባላል። ያለውን ነገር በደንብ አሳይሃለሁ። ቤተክርስቲያን ውስጥ ነው ያለችው። ሸኝተናት፣ በጥሩ ሁኔታ ሸኝተናት ነው የሄድነው የሄደችው ቪዲዮንም አይተኸዋል። ቤተሰብም ጥሩ ነገር ነው ያሳያ። ጥሩ አቀባበል ነው። በቃ ከራስ ጋር መሆን ትልቅነት ነው እያሏት ነበር። እኛም ደስ ብሎናል። በእርግጠኝነት ስትወጣ ቪዲዮን ስታየው በጣም ትደሰታለች ብዬ አስባለሁ። ኮመንቶችን ስታይ በጣም ትደሰታለች ብዬ አስባለሁና፣ አቤላ በዚህ አትስጋ። በኔ ተማመን፣ ችግር የለውም። ያለውን ነገር አሳያለሁ። አሁን እንግዲህ ትንሽ ራቅ ስለሚል እንግዲህ ቤተሰብ ያው መኪናም አዘጋጅተናል። ትንሽ ራቅ ስለሚል ለዛም ነው መኪና ያዘጋጀነው እና ነጺ ጋር እንሄዳለን። ያለችበት ሁኔታ ላቤላም እናሳየዋለን። እሷም ያለችበት ሁኔታ እኛም እናፍቀናለች። በዛው እናገኛታለን። እና አብራችንን ውስጥ ከመጨረሻው ድረስ እንሂድ። አንዳንድ ሰዎች ለኛ ህይወት መቃናት ድልድይ ይሆናልፋሉ። እንግዲህ ቤተሰብ ደርሰናል። ቤተክርስቲያን መተናል። ያው ቤተክርስቲያን ላይ መቅረጽ አይቻልም ስለተባልን ነው ከውጭ ሆነን የጠበቅናት። የጠበቅነት ጽቤን ይዛት እንድትመጣ ሊቀናታል ውስጥ ገብታለች። ይዛት ስትመጣ አቤላ እንግዲህ እስከምታያት ድረስ ባውቃለሁ ይመስለኛል። በጣም ካለማመንህ የተነሳ እስከምታያት ጫንቋል ያው፣ ታያት አለ። ማየት ማመን ነው፣ ይበልጥ ደግሞ እኔንም ታምነኛለህ። እንትኑ ማለት ስሜቱ እንዳለ ነው። ቤተክርስቲያን ደግሞ ስመጣ የሆነ እምነት ነገር እንትን ብሎብኛል። በእርግጥ ቤተክርስቲያን ድረስ ካመጣችሁ የሆነ ነገር ሊኖር ይችላል ማስጫ መጨረሻውን እንየው እዛ ትምጣሷም እና እንግዲህ ቤተሰብ እንጠብቃቸው፣ ትንሽ እንጠብቃቸው። መቅረጽ ስለማይቻል ነው ቤተክርስቲያን፣ መቅረጽ አይቻልም ስለተባለ ነው እንጂ ውስጥ ገብተና እናሳያችሁ ነበር። ውጪ ላይ እንጠብቃት ብለን ነው እዚሁ እዚሁም ለካናታ ለዛት እንድትመጣ እንጠብቃት እንግዲህ ቤተሰብ እንግዲያው መጥቷል። ካሜራ ካሜራማን አሳያቸው። እኔ በስምሽ አምናለሁ፣ አንቺም ስለ እኔ ታማልጃለሽ። ልጅሽም ስለ አንቺ ልመኔን ዋጋ ይሰጠኛል። እናቴ ሕይወቴን መፍቅርሽ ለዋጅ እለት እለት ፍቅርሽ ስለ ልጅሽ ያስተምረኝ አሜን። ሰላም ነው።

ያው ስላላመነ ነው እንግዲህ አቤለ አላምናችሁም፣ ላምናችሁ አልችልም፣ ስለዚህ ማየት አለብኝ ስላለም እንግዲህ ይዛ ነው የመጣ ነው፣ እስቲ አሳምኙ በደንብ አድርገሽ። ማለት ቤተክርስቲያን መምጣት ነው ያላመነው አይ እኔም ማለት መጀመሪያም መጀመሪያም የመሰለኝ ቪዲዮን አይቼ ነበረ። ግን ቪዲዮን እንኳን አይቼ ያሁሉ ነገር የሰውንም እንትን አስተያየትም ያሁሉ ነገር እያየው ከነጭራሹ አላመንኩኝም ነበር። ምክንያቱ ደግሞ ቤተክርስቲያን ነው በሚል ሰበብ ድጋሚ ወደዛ ነገር ትተሽ ወደ መጣሹ ነገር ተመልሰሽ ነው የመሰለኝ። እና ከነጭራሹ ማለት ያላመንኩት ነገር ነው ነብይ ቤተክርስቲያን ስላየሽም ስላገኘሽም እና ደግሞ እናንተንም ማለት ይቅርታ በቃ ይቅርታ ብቻ ይቅርታ ነው የሚባለው። አለማመኔን እንትን አለ በጣም ማለት ሳላምን ተከራከርኳችሁ በጣም ይቅርታ። አብርሃም ጋር ተመለሰሽ ሄደሽ ነው መሰለኝ እና እኔ ደግሞ ከነጭራሹ ጭንቅላቴም ድጋሚ ሳንሰማ ቤተሰብ እንትን ሳይል ምን አይነት ንቀት ነው የሚል እንትን ነይ ደግሞ ብቻሽን ለምን መጣሽ? ማለት ለምንድን ነው ሰው አብሮሽ እንዲገባ እንትን ያላልሽ ማለት ፈኒስ ጀመር ስመጣ የሰራሁት ቪዲዮ አለ እና ያንም ቪዲዮ ላይ ያ ቪዲዮ ላይ ተናግሬ ያለሁኝ ለምን እዚህ እንደመጣ ማለት ቤት ውስጥ ሆኚ ካንተ ጋር ያለው ነገር ትክክል አይደለም ማለት ቤትን ብገባ እያናገርከኝ አይደለም ከነማዘርም ማዘርም ጋር እያወሩ አይደለም ግን፣ ቤት ውስጥ ቁጭዬ ብቻ ነው ያለሁት እና የሚሰማኝ ስሜት ወደ በፊቱ እየመለሰኝ ወደ ላይ የተመለስኩ ነው ያለሁትኝ። ሶ ከዛ ከዛ ለምን ቤተክርስቲያን አልገባም ማለት ራሴን ለምን አላድስም ብዬ አሰብኩኝ? ሳልነግር የመጣሁበትን ጉዳይ ነው የምነግርህ። ስለተዘጋጋን ምንም ስለማናወራ ምን ብዬ ልነግርህ እችላለሁ። በጹቤና ኢሳያስን ጠርቻቸው በቃ ንገሩት እናንተ አሳምኑት ብያቸውን የመጣሁት ምናልባት፣ ጥፋቴም ከሆነ ሳልነግር የመጣሁት ማለት ነው የመጣሁበት። እሱም ማለት አንደኛ መራቅ ነው። አሁን ምንድን ነው መሰለሽ የሚሰማኝ በየጊዜ የተኛውን ቦታ ስቴጂ ሳይነገረን ይሄ ሁለተኛ ሁለተኛ ጊዜ ነው። የአንቺን ነገር ሳናቅ የምትቦጂበትም ነገር ቢሆን ላናቅ ነው ማለት ነው ማለት አሁን አብሬሽ ብመጣም አብሬሽ ብገባ ቤተክርስቲያን ቢሆን እና በደግፈሽ ለእኔም ደስታዬ ካለሽበት ነገር ወጥቶች ደግሞ ትክክለኛ ቦታ ነው መረጥሽና አንዳንዴ እንትን ከበዛበት ቦታ ላይ ብቻ ነው ነው ቤተክርስቲያን ገብቶ ሰላም ማግኘት። በጣም ደስ የሚል ነገር አንተንም በጣም ነው የማመሰግነው። ያው ከምንም በላይ አምነኸኛል ብዬ አስባለሁ። ከዚህ በኋላ ትተማመንብኛል ብዬ ማስባለሁ። ስነግርህ ስላላመንከኝ አይታ አምናሃል። እንግዲህ ያለውን ነገር በደንብ አይታ አምናሃል። ነጺዬ፣ ያው እንደዚህ አይነት ነገር ከዚህ በኋላ እንደማትሰራም ነው እየነገረች ያለች አንተ አእምሮ ላይ የሚፈጠሩት ነገሮች ድጋሚ እንደማትደግመው ነው እየነገረች ያለች። በዚህ ደግሞ ልትተማመንበት ይገባል። ነጺ እኔ በጣም ነው የምተማመንበት። ሌላ ስህተቶችን እንሰራለሽ ብዬ ስለናላስም ማለት ነው። አንተም ደግሞ ያደረከው ነገር እንደ ወንድምነት ነው ያደረከው። አንተም ላይ ያናህል እንትን የምትልበት ነገር የለም። ይህን ሳትነግር ያደረገችው ደግሞ ያላችሁበት ሁኔታ ይደብር ስለነበር ነው እንጂ ሌላ ነገር አስብ አይደለም። ማለት እኔ ያለው ነገር በማየት በጣም ደስ ያለኝ እጾቤም ነገር በማድረጋችን በጣም ደስተኛ ነን። ማለት ተቀብለናት፣ ሀሳቦቿን ተቀብለናት በመሸኘታችን አሁን ላይ ያለች ያለችበት ሁኔታ ስሜቷን ስናይ ነው ገብተዋል። የተደሰት ነው ጥሩ ነገር እንዳደረግን ትሰማል። አሁን ላይ ያየንባት ስሜት ነው እና ምልልፈልጌ ነው ከዚህ በኋላ እንግዲህ ነጺ አይ ቲንክ ይበቃሻል ብዬ ነው ማስበው። እኛም በጣም ስለናፈቅሽን አፌክሽን ወደ ቤት ብንሄድ ደስ ይለኛል። እንዳሳ ነው ምን ማለት በዚህ ሐሳብ አልስማማም እንሂድ በሚለው ማለት፣ ሰላምን ማግኘት የመሰለ ነገር የለም። ያለችበት ቦታ ደግሞ ከየትኛው ቦታ የበለጠ ቦታ ላይ ያለችው። ስለዚህ እዚህ ብትቆይና የበለጠ ራስሽን ብታድሺ እኔም መምጣት ካለብኝ ቃይን ሰብስብ ይመጣሉ። እሷም እሷም ወይም ትመጣለች። አይ እንትን ነው በእርግጥ መጀመሪያ ስገባ ሁለት ቀን ወይም ሶስት ቀን እቆያለሁ ብያቸው ነው የመጣሁት። ግን እዚህ ስትቀመጡ ያለውን ሰላም ለደፋን ይችላል። በጣም ደስ የሚለው ሁሉንም ነገር ነው የሚያስረሳት። ሆኒ ያኔ ሲወራ የነበረውን ነገር የደረሰብኝ ነገር ረስቸው። ምክንያቱም እዚህ ላይ ስልክ የለም ምንም ነገር አላይም ከፈጣሪ ጋር ብቻ ነው የማወራውና በጣም ሰላም አለው እዚህ መቀመጥ። በእርግጥ መታችሁ ስለጠይቃችሁ ደስ ብሎኛል። ወንድሜ አይቶ ስላመነ ነጠላ ለብሳ አብርሃም ጋር ትሄዳለች ብሎ ማሰቡ እንትን ሲለኝ ግን ስላመነኝ እዚህ መጥቶ ስላየ ምናምን ደስ ብሎኛል። አልሄድም ዛሬ ዳራቴ ዛሬ አልሄድም። በቃ ወሰንሽ አቤል አንተዋል አዎ እኔም ማለት እዚህ በመቆየቱ ነው ምስማማው። ከዛም በኋላ ደግሞ ከዚህ የበለጠ ራስሽን ምታጠናክሪበትም እና አእምሮሽን ምታድሽበት መንገድ ከሚገ ማለት እኛም እኔ ማገዝ ባለብኝ ነገር ሁሉ ከጎንሽ ነኝ። የትኛውም ነገር እንደወንድም የተፈጠረው ነገር ምንም ነገር ይፈጠር እና አብሬሽ ነኝ። የበለጠ ደግሞ ጠንክረሽ እንደማይርግ ታየኝ ከሱ ይህንን መስማት መስዋት ይገበር በጣም ነው የሚያስደስተው ያንን ነገር ሁሉ አልፎ ከዛ ከኔ ጋር መሆኑን ሳስብ ጌታ ሰላም ነው የሚሰማው። ይበልጥ ሰላም ይሰጣል ማለት ነው። ከጎኔ ስለሆናችሁ በጣም አመሰግናለሁ። ከኔ እዚህ ሰላም ተሰምተን ገል ትንሽ በቆየት ፈልጋለሁ ማለት አንድ ቀን ቆይቼ እመጣለሁ። ምርጥ ነገር ነው። ጽቤ፣ እንግዲህ ቤተሰብ፣ በጣም ደስ ብሎናል። እንዳያችሁት በጣም ደስ የሚል ነገር ነው። አቤላም አይቶ አምኗል። እኔና ጽቤም ባደረግነው ነገር ተደስተናል። አሪፍ ነገር እንዳደረግን ተሰምተናል። እንግዲህ ዛሬ የነበረን ቆይታ ይሄን ይመስል ነበር። አቤላ እንግዲህ አልሄድም፣ መሄድ የለባትም ካልክ እሷም አልሄድም ካለች ያው እኛ እንሂድ። እግዚአብሔር እንግዲህ አሁንም ካንቺ ጋር ይሁን እስከምንገናኝ ድረስ። ስትወጪ ደግሞ እንገናኛለን። አሪፍ ነገር እንጠብቅሻለን። ቤተሰብ እንወዳችኋለን፣ እናከብራችኋለን። ደህና ነውላ